ይህ በጠን ነው። ጠቅላላ ፈጣን ቀልጣፋ ታማኝ የድለላ ስራ ነው። ዛሬ ደግሞ በጣም የሚገርም የኤሌክትሪክ ባጃጅ እስከ አስር ሰው የሚጭን ይዞላችሁ ቀርቧል። በተጨማሪም በኤሌክትሪክ በቻርጀር የሚሰሩ ሞተር ሳይክሎችና በቤንዚልም የሚሰሩ ሞተር ሳይክሎች አንድ አስመጪ ወኪል አከፋፋይ ጋር ጎራ ብሎ ሙሉ መረጃ ይዞላችሁ ቀርባል። ስለነሱ ትነገራላችሁ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ አድማጭ ተመልካቾቻችን እንደ ሰነበታችኋል? ሰላማችሁን አላህ አብዝቶ አብዝቶ ያብዛ። በእኛ በኩል ሁሉ ሰላም፣ ሁሉ መልካም። ያው እንደተለመደው የተለያዩ መረጃዎች ነው ወደ እናንተ ይዞ በመቅረብ የሚታወቀው የእናንተ ፈጣን ቀልጣፋ ታማኝ ቻናል ዛሬም እንደወትሮው የኤሌክትሪክ ባጃጅ እና የኤሌክትሪክ ሞተር ሳይክል እንዲሁም በቤንዚን የሚሰሩ የኤሌክትሪክ ሞተር ሳይክል የሚዞላችሁ ቀርቧል። ስለነሱ ሙሉ መረጃውን አደርሳችኋለሁ። ከዛ ፊት ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ ና ላይክ በማድረግ ቻናሉ ተቀላቅሉትን ጋብዘን፣ ቻናላችን ቤተሰቦች ወደ ተለመደው ላይክ ና ጭር ማድረጉ እንዳትርሱ እያስታወስን ሁልጊዜ የመለቃቸው ጠቃሚ መረጃዎች ለእናንተ ቀድሞ እንዲደርሳቸው የደውል ምልክቱን መጫኑ እንዳትርሱ እያለን ዛሬ ይዤላችሁ ስለቀረብኩት የኤሌክትሪክ ተሽከርካሪዎች መረጃ አማራለሁ እንግዲህ፣ እነዚህ በምስሉ ላይ የምትዋቸው የኤሌክትሪክ ተሽከርካሪ፣ መጀመሪያ ባጃጁን እናያለን። ከፊት ለፊት ካለው ወንበር ከሌሎች ባጃጅ ለየት የማደርገው የድሮ ዱፌንደር ወይም የድሮ ውይይት መኪኖች ፊት ለፊት ለፊት ወንበር ግጥምጥሞች ወንበር እንዳላቸው፣ ይህም እንደዛ አይነት ወንበር የተገጠመለት ሲሆን ከሹፌሩ ጀርባ ያለው ወንበር እንደ ባጃጅ አንድ ወንበር ሳይሆን ደብል ፊት ለፊት ለፊት ከላይ ያለውና ከታች ያለው ተሳፋሪ እየተያዩ የሚቀመጡበት ሁለት መቀመጫ ነው። ይህ ማለት ከላይ ያለው አራት ሰው ይይዛል፣ ከታች ያለው አራት ሰው ይይዛል። ከፊት ሹፌሩ ላይ ግራና ቀኝ አንዳንድ ሰው፣ ሁለት ሰው በድምሩ አስር ሰው የሚጭን የኤሌክትሪክ ተሽከርካሪ ባጃጅ ነው። ይህ የኤሌክትሪክ ተሽከርካሪ ባጃጅ በአንድ ቻርጀር ኦኬ አንዴ በሚደረገው ቻርጀር መቶ ሃያ ኪሎ ሜትር ይሄዳል። ይሄን አስምሬ ነው የምነግራችሁ እኔ ሳልሆን አስመጪው ሳይሆን ወኪል አከፋፋይ ሻጩ ሳይሆን ይሄን ያለው መኪና ባጃጁን ያመረተው አምራች ድርጅት ነው። በአንድ ቻርጀር መቶ ሃያ ኪሎ ሜትር ይሄዳል። ይህ ማለት አንድ ከተማ ላይ ለታክሲ አገልግሎት የምትሰሩ ሰዎች ሁለት ቀን ሀሪፍ ስራ ካለ ሁለት ቀን ልትጠቀሙበት የምትችሉት ቻርጀር ነው። አንድ ቀን ቻርጅ አርጋችሁ አንድ አዳር ቻርጅ አርጋችሁ ሁለት የስራ ቀናትን ሊያሰራችሁ የሚችል የኤሌክትሪክ ቻርጀር ነው። እነዚህ ንኞቹ ይህን የመሰለ የኤሌክትሪክ አስር ሰው ድረስ መጫን የሚችል የኤሌክትሪክ ቻርጀር መቶ ሀያ ኪሎ ሜትር የሚሄድ የባጃጅ ባጃጅ መግዛት ለምትፈልጉ ሰዎች ወኪል አስመጪ አከፋፋው የአንድ ባጃጅ ዋጋ አምስት መቶ አምሳ ሽብር ነው እያለ ነው። ይህ ዋጋ እንግዲህ በነጠላ ለምትገዙ ሰዎች ነው። ውስን ድርድር ሊኖረው ይችላል የሚል ግምት አለን። በብዛት ገዝታችሁ በያላችሁበት ኤሪያና አካባቢ መሸጥ ለምትፈልጉ ሰዎች ደግሞ ከዚህ የተወሰነ ነገር እንደሚቀንስላችሁ ባለቤቱ በግልጽ ነግሮናል። እንግዲህ አስር ሰው የሚጭነውን የኤሌክትሪክ በቻርጀር መቶ ሀያ ኪሎ ሜትር የሚሄደውን የባጃጅ መረጃ ይህን ይመስላል። ወደ ሁለተኛው የሚሄድላችሁ እዙ ካምፓኒ ላይ የተመረተች በዙ አስመጭና ወኪል አከፋፋይ መሰረት ያገኘናትን የኤሌክትሪክ ዘመናዊት ሞተር ሳይክል ነው። ይቺ ሞተር ሳይክል በአንድ ቻርጀር እስከ ዘጠና ኪሎ ሜትር የምትሄድ ስትሆን ይሄም እኛ ያልነው ሳይሆን አምራሽ ድርጅቱ ያጸደቀላት ነው። ቻርጀር ዘጠና ኪሎ ሜትር ትሄዳለች ማለት ነው። ይቺም አንድ ከተማ ውስጥ ለምትገለገሉባት ሰው ሁለት ቀና ሶስት ቀን ድረስ ልታሰራችሁ የምትችል የቻርጀር ቋት ያላት ሞተር ሳይክል ስትሆን ይቺ በዝቁመናና በዝቅርጽ ላይ ያለችን ሞተር ሳይክል ገዝታችሁ ከቤንዚን ወጭ እርፍ ማለት ለምትፈልጉ ሰዎች ካላችሁ የዝችን ሞተር ሳይክል ዋጋ አንድ መቶ ሀያ ሺህ ብር እየተጠራች ነው። ይህ ሞተር ሳይክል መግዛት ለምትፈልጉ ሰዎች ታይት ላይ የምናስቀምጠው ሁለት የስልክ አማራጮች አሉ። ዛሬ ላይ የምናስቀምጣቸው የስልክ አማራጮች በአንደኛው ቀድማችሁ መደወል ከቻላችሁ እኛም ወኪል አከፋፋው ጋር አድርሰናችሁ ሙሉ መረጃውን በእጃችሁ አስረክበን የነዚ ተሽከርካሪዎች ባለቤት ልናደርጋችሁ ቃል እንገባላችኋለን እላችኋለሁ። እንግዲህ ይህ በዚህ ያለ የሞተር ቻርጀር ዋጋ እና አይነታ ነው። ይጀላቸው የቀረቡት እነዚህኞቹ የነዳጅ ተሽከርካሪዎች ነው። አብሮ ለሚጠይቀውም ሰው አስመጪው እነዚህንም ጨምሮ ስለሚያስመጣ እነዚህንም አብራችሁ ማየት መግዛት ለምትፈልጉ፣ ሄሮ ፐልሰር፣ ሀፓሽ የተለያዩ ሞተር ሳይክሎች አሉ። እነሱ ነባር ዋጋቸውን በተናጠል እየዘረዘርኩ የእናንተንም ጊዜ አልሻም። የምትፈልጉት ካለ ዝም ብላችሁ ታይትል ላይ ደውላችሁ፣ እኛ የምንፈልገው የቤንዚን ተሽከርካሪ ነው የምትሉ ካላችሁ በስልክ ቁጥር በምናስቀምጥላችሁ ስልክ ቁጥር ደውሉ እኛም የእናንተን ስልክ አንስተን ዕለታዊ የሞተር ሳይክል የምትፈልጉት የትኛው ሞተር ሳይክል መሆኑን ከጠየቅን በኋላ የዛን የሞተር ሳይክል መረጃ መልስ ለእናንተ ማድረስ እንችላለን። አሊያም አስመጩና ወኪል አከፋፋው ጋር ልናደርሳችሁ ቃል እንገባላችኋለሁ፣ እላችኋለሁ። እንግዲህ ለዛሬ በዚህ መልኩ ያዘጋጀውላችሁን የኤሌክትሪክ ተሽከርካሪዎች ቪዲዮ እዚህ ላይ አቋርጣሉ። በሌላ መረጃ እስከምንገናኝ በያላችሁበት ቸር ሰንበቱ።